ሰላም ጤና ይስጥልን ተመልካቾቻችን፣ የሰዓቱን ዜና እንሆ ይዘን ቀርበናል። ዜናዎቹን የመራውን ቅዱስ ደጀኔ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያቸው እያም ቆይ ይሆናል። የሀገር ውስጥ መረጃችንንም እናስቀድማለን። በሐዋሳ ከተማ በህብረተሰቡ ጥቆማ መሰረት በሰማኒያ ሁለት እንጀራ አቅራቢ ነጋዴዎች ላይ እገዳ ተጣለም። መምሪያው ከባድ ነገር ጋር በተቀላቀሉና ጊዜው ያለፈባቸው ለምግብነት በሚሉ ምርቶች ጋር በተያያዘ እየተደረገ ያለው የቁጥጥር ስራን አጠናክሮ መቀጠሉን አስታውቋል። የሐዋሳ ከተማ ምክትል ከንቲባና ንግድ ገበያ ልማት መምሪያ ኃላፊ አቶ አጋናኒቱ ለብስራት ሬዲዮና ቴሌቪዥን እንደተናገሩት ከህዝብ የሚመጡ ጥቆማዎችን መነሻ በማድረግ በዘመቻ በተሰራ ስራ ሰማኒያ ሁለት እንጀራ የሚያቀርቡ ነጋዴዎች ላይ እገዳ የተጣለ መሆኑን ገልጸዋል። ከእነዚህም ውስጥ የሰባት ናሙናዎች ወደ ኢትዮጵያ ምግብና መጠጥ ባለስልጣን የተላከም ሲሆን አምስቱ በሰው ልጅ ጤና ላይ ጉዳት የሚያስከትሉ ንጥረ ነገር መገኘቱንም ተናግረዋል። በመሆኑም አምስቱ ላይ ክስ የተጀመረም ሲሆን የሌሎች ውጤትም ተጠናቀው ሲመጣ እርምጃው የሚተገበር ይሆናል ሲሉ አቶ አጋና ጨምረው ለብስራት ሬዲዮ ተናግረዋል። ጊዜው ያለፈባቸው ምርቶች እንደ በርበሬ፣ ጨው፣ ብስኩት፣ ለስላሳ መጠጦችን እና ሌሎችንም ከስድስት መቶ ሺ ብር በላይ የሚገመት ንብረት በስምንት ወራት ውስጥ ከገበያ እንዲወጡ የተደረገ መሆኑን ኃላፊው ገልጸዋል። ህጋዊ ሆኖ የሚሰራ ነጋዴም እያበረታታን ህገወጥ የሆኑት ላይ የህግ የበላይነትን በማስከበር ነበር በሸማቾች ጥበቃ አዋጅ 813 ህዝባር 2006 ቀጣይነት ያለው ግንዛቤ በመፍጠር ጭምር ተጠናክሮ የሚሰራ መሆኑን አስረድተዋል። ደረቅ እንጀራ በሚያቀርቡ አምስቱ ነጋዴዎች ለጤና ጎጂ ንጥረ ነገር መገኘቱን አረጋግጠውም ህብረተሰቡ በሚሰጠን ጥቆማ በመታገዝም ጤናውና ጥራቱን የጠበቀና የአገልግሎት ጊዜው ያለፈበት ምርት ለህብረተሰቡ የማቅረብ ስራ እንሰራለን ሲሉም አስረድተዋል። ዘግባው የትዕግስት ላቀው ነው። በምስራቅ ጉራጌ ዞን ታግተው የነበሩ ሁለት ህጻናት ከ12 ቀናት በኋላ ነጻ ወጡ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በተለያየ ቀንና ጊዜ ታግተው የተወሰዱ ሁለት ህጻናትን በ48 ሰዓት ኦፕሬሽን እና በ12 ቀና ክትትል ምንም አይነት ጉዳት ሳይደርስባቸው ከእገታ መለቀቃቸውን የዞኑ ፖሊስ አስታውቋል። በዞኑ በኢኒሴኖ ከተማ 02 እና በደቡብ ሶዶ ጎጌቲ ሶስት ቀበሌ በተለያየ ጊዜ ታግተው የተወሰዱ የሁለት ዓመት ከስድስት ወርና የስምንት ዓመት እድሜ ያላቸው ሁለት ህጻናትን ከእገታ ነጻ ወጥተው ከቤተሰቦቻቸው መቀላቀላቸው ተገልጿል። ህዝቅኤል አሳምነው የተባለውን ታዳጊ ከሚኖርበት ተንሴኖ ከተማ 02 ቀበሌም ከረፋዱ አምስት ሰዓት ከመኖሪያ ቤቱ ታግቶ መወሰዱም ተገልጿል። በተጨማሪም ማቲያስ ደሳለኝ የተባለው የስምንት ዓመት ታዳጊም ከሚኖርበት ደቡብ ሶዶ ወረዳ ጎጌቲ ሶስት ቀበሌ ከቀኑ ስምንት ሰዓት አካባቢ ከመኖሪያ ቤቱ ታግቶ መወሰዱን የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ ለብስራት ሬዲዮ እና ቴሌቪዥን ተናግረዋል። ከፍተኛ ቁጥር ያለው የፖሊስ አባል ለክትትል በማሰማራት መረጃ ለውጥ በማድረግም የሁለት ዓመት ከስድስት ወሩ ነጻም በ48 ሰዓት ስታት ውስጥ ምንም አይነት ጉዳትን ሳይደርስበት ታግቶም ከነበረበት ኦሮሚያ ክልል ቢሾፍቱ ከተማ ከእገታ ነፃ መውጣቱ ተገልጿል። በተጨማሪም በደቡብ ሶዶ ወረዳ በግብርና ስራ ለማገልገል ከአንድ አርሶ አደር ቤት የተቀጠረው ተጠርጣሪም ስራ ከጀመረ ከጀመር 13 ቀን በኋላም የስምንት ዓመቱን ታዳጊ አግቶ መሰወሩ መረጃ የደረሰው ፖሊስ ለ12 ቀናት ያህል በተደረገ እልህ አስጨራሽ ክትትል ታዳጊውን ከተሸሸገበት ኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ኖኑ ወይንም ጫዱ ተብሎ በሚጠራው አካባቢ ከአንድ አርሶ አደር መኖሪያ ቤት ከእገታ ነጻ ወጥቶ ቤተሰቡም ተቀላቅለዋል። ሁለቱን ታዳጊዎች በማገት የተጠረጠሩት ሁለት ግለሰቦችም ለጊዜው የተሰወሩ በመሆኑ ፖሊስ ተጠርጣሪዎችን ለመያዝ በክትትል ላይ ይገኛል። በድርጊቱ በተባባሪነት እጃቸው እንዳለበት የተጠረጠሩም አንድ ሴትና አንድ ወንድ በቁጥጥር ስር ሙለዋል። እንዲሁም በስምንት ዓመቱ ታዳጊ ገታ በተባባሪነት የተጠረጠረው የታዳጊው የእንጀራ አባት መሆኑን የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ ለብስራት ሬዲዮና ቴሌቪዥን ተናግሯ ስትል ሰምረት ስዩም ዘግበዋለች። መኖሪያ ቤት ሰብሮ በመግባት በሬ የሰረቀው ግለሰብ ከሶስት ቀን ፍለጋ በኋላ ከሰረቀው በሬ ጋር እጅ ከፍንጅ ተያዘ። በደቡብ ኢትዮጵያ ክልል በዳውሮ ዞን ታርጫ ዙሪያ ወረዳ ጎዞ ሻሾ ቀበሌ ሚያዝያ 7 ቀን 2017 ዓ ም ጨለማን ተገን በማድረግ የግለሰብ መኖሪያ ቤትን በሌሊት ሰብሮ በመግባት በሬውን ከታሰረበት ፈቶ በመውሰድና ጫካ ውስጥ ማሰሩን የዞኑ ፖሊስ አስታውቋል። ፖሊስም ሚያዝያ 10 ቀን 2017 ዓም በታርጫ ዙሪያ ወረዳ ኮይሻ ቀበሌ በሬውን ከታሰረበት በመፍታት እየጎተተ ሲውስድ፣ ፍለጋ ከወጡ የመንደሩ ነዋሪዎች ጋር ፊት ለፊት መገናኘቱን በማሳወቃቸው ግለሰቡ በቁጥጥር ስር መዋሉን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ የሕዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀን ያሰፋ ለብስራት ሬዲዮ ተናግረዋል። በዞኑ በዓል ወቅት ከሚፈጸሙ ወንጀሎች መካከልም የእርድ እንስሳት በመሆኑም ኅብረተሰቡ ሊጠነቀቅ ይገባልም ተብሏል። ዘገባው የሳሙሬት ስዩም ነው። አርቲስት ሰለሞን ተካልኝ በዛሬው ዕለት ሕይወቱ ማለፉ ተሰማ። ኑሮን በአትላንታ ከተማ አድርጎ የነበረው አርቲስቱ ከሳምንት በፊት በፍሎሪዳ ግዛት ክሊር ዋተር በተባለ ቢች ላይ ሆኖ በለቀቀው የመጨረሻ የማህበራዊ ድረገጾቹ ላይ በካፈለው ቪዲዮ ላይ ህይወት አጭርናት ብሎ ተናግሮ ነበር። የአርቲስት ሰለሞን አሟሟት ሁኔታ ያልታወቀም ሲሆን የፋሲካ በዓልን ከቤተሰቦቹ ጋር ካሳለፈ በኋላ አመሻሽ ላይ ትንሽ መም ተሰማችኝ ብሎ ወደ ሆስፒታል እንደሄደና በዛው ህይወቱ እንዳለፈ ለመረዳት ተችሏል። ብስራት ሬዲዮ ለቤተሰቦቹና ለወዳጆቹ መጽናናትን ይመኛል። ተመልካቾቻችን እስካሁን የሀገር ውስጥ መረጃ ጋብቻን እየነገርናችሁ ነበር፣ አብረናችሁ እየቆየ ነው። አሁን መረጃዎቻችን እንደቀጥሎ ናቸው የሚገኘው ከዚህ በመቀጠል ደግሞ ከውጭ ወደ ያገኘ ናቸው መረጃዎቻችን እናሳልፋችኋለን። ለትንሣኤ በዓል የተደረሰውን የተኩስ አቁም ስምምነት በመጣስ ዩክሬንና ሩሲያ ተወነጃጀሉም። ዩክሬንና ሩሲያ በሩሲያ ፕሬዚደንት ቭላዲሚር ፑቲን ጥሪ የተኩስ አቆም ስምምነት የፋሲካ በዓልን በማስመልከት ደርሶ የነበረ ቢሆንም ስምምነቱን በመጣስ እርስ በርሳቸው ተካሰዋል። ፑቲን ቅዳሜ ዕለት በሰጡት ያልተጠበቀ ትእዛዝ የሩሲያ ጦር ሰራዊት ከዩክሬን ጋር በሚደረጉ ጦርነት ሰብአዊነት በመጥቀስ ወታደራዊ እንቅስቃሴን በሙሉ እንዲያቆሙ አዘዋል። ለ30 ሰዓታት የሚዘልቀው የተኩስ አቆም ጥሪ ለሶስት ሰዓታት በቆየው ጦርነት ውስጥም ትልቁ እርምጃ መሆኑ ሲነገር ነበር። ነገር ግን ትእዛዙ ተግባራዊ መሆን ከጀመረ ከሰዓታት በኋላ የአየር ወረራ ሳይረን ሲሆንን በኪየቭ እና በሌሎች በርካታ የዩክሬን ክልሎች ተሰምቷል። ፕሬዚደንት ቭላድሚር ዘለንስኪም ሩሲያ ጥቃቷን እንደቀጠለች በመግለጽ ክስ ሰንዝረዋል። የሩሲያ መከላከያ ሚኒስቴር እሁድለትም ዩክሬን ከአንድ ሺህ ጊዜ በላይ የእርቅ ውሉን እንደ ጣሰችም አስታውቋል። በተለያዩ የጦር ግንባሮች 59 ጊዜ ያህል የሩሲያ ጥቃት ተፈጽመዋል ሲሉ ዜሌንስኪ በማህበራዊ ሚዲያ ላይ የዩክሬን ዋና አዛዥ አሌክሳንደር ሲርስኪ ጠቅሰው አጋርተዋል። በአጠቃላይ በፋሲካለት ማለዳ ላይ የሩሲያ ጦር የተኩስ ማቆም አጠቃላይ ስሜትን ለመፍጠር ቢሞከረም በአንዳንድ አካባቢዎች በዩክሬን ላይ ኪሳራ ለማድረስ የተናጠል ሙከራዎችን ቀጥለዋል ሲሉም ዘለንስኪ ተናግረዋል። በተግባር ፑቲን በሰራዊቱ ላይ ሙሉ ቁጥጥር አልነበራቸውም ወይም ሁኔታው በሩሲያ ውስጥ ጦርነቱን ለማቆም እውነተኛ እርምጃ ለመውሰድ ምንም ፍላጎት እንደሌላቸውም ያረጋግጣል ብለዋል። ለሰዓት ወደ ያዝነው የመጨረሻው መረጃችን ደግሞ እናሳልፋችኋለን። የዓለማችን የመጀመሪያ የሆነን የወንድ ልጅ የዘር ፍሬ ወይንም ስፐርም ውድድር በሎስ አንጀለስ ከተማ ሊካሄድ ነው ተባለ። አንድ በምስረታ ላይ ያለ ድርጅት ይፋ ባደረገው መረጃ መሰረት በዓለም ለመጀመሪያ ጊዜ የሚካሄደው የወንድ ልጅ የዘር ፍሬ ወይንም ስፐርም እሽቅድድም የፊታችን ኤፕሪል 25 ማለትም ከአራት ቀናት በኋላ በሎስ አንጀለስ ሆሊውድ እንደሚካሄድ አስታውቋል። የስፐርም እሽቅድድሙን የሚያዘጋጀው ድርጅት በወጣት ሚሊዮነሮች የተመሰረተም ሲሆን በውድድሩም የደቡብ ካሊፎርኒያ ዩኒቨርሲቲና በሎስ አንጀለስ የሚገኘው የካሊፎርኒያ ዩኒቨርሲቲ የሚሳተፉበት የስፐርም ዋና ውድድር ይሆናል ተብሏል። ውድድሩ በማይክሮስኮፕ ካሜራ ስር የሚደረግ ሲሆንም ሙሉ ሂደቱም እንደሚቀረጽ ተነግሯል። እንደ አዘጋጆቹ ገለጻ ከሆነም ውድድሩ ሶስት ምዕራፎች ይኖሩታል የተባለ ሲሆን በእግር ኳስ ጨዋታ ጊዜ ብሎም በተለያዩ ስፖርታዊ ክንውኖች ወቅት እንደሚደረገው በኮሜንታተሮች የታገዘ የውድድር ትንተና ይሰጥበታልም ተብሏል። ከአዘጋጆቹ አንዱና የድርጅቱ መስራች የሆነው ኤሪክ ዙ የስፐርም ውድድሩ እንዲሁ ዝም ብሎ ተራ ውድድር አይደለም ያለም ሲሆን የእኛ ቅድ ጤናን ወደ ውድድር ማምጣት ነው ብሏል። አክሎም በወንዶች የዘር ፍሬ ወይንም ስፐርም ጤና ዙሪያ ብዙም አይወራም። ነገር ግን ሊወራለት የሚ ገባ ራሱን የቻለም ትልቅ ርዕስ ነው። እኛም እሱ ለማድረግ ነው እየጣረን ያለነው ሲል ተደምጧል። ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበረ። ስለተከታተላቸውን እጅግ አድርጋናችሁ እናመሰግናለን። ለሁላችሁም በያላችሁበት መልካም ቀን እንመኛለን። ሰላም